ሰላም ሰላም ሰላም ተመልካቾቼ፣ ከአዲስ አበባ መጥተን እዚህ ደሴ ላይ እንገኛለን። ደሴ የወሎ መናገሻ፣ የውቦች ሀገር ደሴ ላይ እንገኛለን። እዚህ የመጣንበት ምክንያት እንግዲህ እንደምታውቁት የቤት ባለቤት ልናደርጋችሁ የቤት ፕሮጀክት ጀምረናል። ደሴ መገኘታችን ሚስጥሩ ሁለተኛ ዙር ምዝገባ መጀመራችንን ልናበስራችሁ ነው መናፈሻ ላይ ያለውን ሳይታችንን ቶሎ ብላችሁ ትመዘገቡ ዘንድ ጥሪ ለማድረግም ጭምር ነው እዚህ የመጣ ነው። አሁን በቀጥታ ከደሴ ወደ ታች ወደ መናኸሪያ ወርደን ሳይት ላይ ይዘናችሁ እንሄዳለን። ተከተሉን፣ ተመልካቾቻችን፣ ቤተሰቦቻችን። ሰላም አሌይኩም ወረመቱላ በረካቱ ሰላም ለእናንተ ይሁን። ያው ይህ ሳይታችን ላይ በድጋሜ ተገኝተናል ከአዲስ አበባ ተመተን። እንደምትመለከቱት ሁለተኛ ዙር ቁፋሮ ጀምረናል። መጀመሪያ ይሄ ነበር የተቆፈረው። ይሄ የተቆፈረው መሰረቱ ወጥቶለታል ተደልድሎ ማለት ነው። አሁን ሁለተኛ ዙር ቁፋሮ ጀምረናል። እዚህ ዩኒቨርሲቲ፣ ወሎ ዩኒቨርሲቲ ጎን ያለው ቦታ ላይ የምንፈልገው የሰው ቁጥር ሞልተናል። አሁን ሁለተኛ ዙር ምዝገባ ጀምረን በርካታ ሰዎች እየተመዘገቡ ነው። መናፈሻ ከዚህ ከጀርባዬ የምትመለከቱት ቪዲዮ መናፈሻ ዞን ምክር ቤቷ አጠገብ ሁለተኛ ዙር ምዝገባ እንዳያመልጣችሁ ፍጠኑ፣ ፍጠኑ፣ ፍጠኑ እንላችሁ አለ። እንግዲህ ተመልካቾቻችን፣ ያያችሁት እንዳላችሁት የወሎ ዩኒቨርሲቲ ጎን ያለውን ግንባታችንን ማሽን አስገብተን ሁለተኛ ዙር ቁፋሮ ጀምረን እያስቆፈርን ነው። ከታች እንደምትመለከቱት መጀመሪያ ስንቆፍር ብረት ስናጥፍ ማታም ጭምር ስንሰራ ያያችሁትን መሰረቱን አውጥተናል። አልሐምዱላ አሁን ደግሞ ያው እንደምትመለከቱት ማሽን አስገብተን እየቆፈረን እንገኛለን። ይህ እንግዲህ ተግባራችንን ያመላክታል ማለት ነው። ይህንን ኦልሞስት ሁለት ወር እንኳን አልሞላውም ይህን ምዝገባ ከጀመርን እና የአፈር ምርመራ ሌሎችንም ስራዎች አጠናቀን የካርታ ስራ የካዳስተር ስራ ሌሎችንም ስራዎች ሰርተን ይኸው ቁፋሮ እንግዲህ ጀምረናል። የመጀመሪያውን ቆፋሩ ጀምረን መሰረቱን አውጥተን አሁን ሁለተኛ ዙር እየቆፈርን አፈር እያወጣን ነው። በነገራችን ላይ አካባቢው እጅግ በጣም ደስ የሚል የሚያጓጓ ነው። አፈር ሁሉ እጅግ በጣም ለም ነው። ወሎ መሬቱ ሁሉ የታደለ ነው። አላህ ስብሃነ ወተዓላ ተፈጥሮውን ራሱ አድሎታል ማለት ይቻላል። ወሎን ምናልባት እንግዲህ ወሎዬ ስለሆን ካዳላህ እንዳትሉኝ፣ ሌሎችም አካባቢዎች የራሳቸው የሆነ ጸጋ የመልክዓ ምድር ጸጋ አላቸው። እንግዲህ እንደምትመለከቱት ደሴ ውቢቷ ደሴ ናት። ከዚህ ከላይ በድሮን የቀረጽ ነው ነው። ስለዚህ አሁን መናፈሻ ላይ አዲስ መዝገባ ጀምርናል። ስለዚህ እንደባለፈው ባለፈው አምልጧችሁ እንዳትቆጩ ሞልቷል ስንላችሁ በጣም በርካቶቻችሁ ለምን፣ እንዴት እባካችሁ እያላችሁ እጅግ በጣም ብዙ ቅሬታ ታቅርባችሁ ብናል እኛ ምንም ማድረግ አንችልም ቶሎ ተመዝግቡ ብለን በተናገር ነው መሰረት ተመዝግበው አባሎቻችን ያለ ጭንቀት ያለ ሀሳብ ቤታቸው እየተሰራላቸው ነው። በነገራችን ላይ እዚህ ውቢቷ ከተማ ደሴ ላይ እንግዲህ እንደምትመለከቱት በጣም ነው ደስ የሚለኝ። ደሴ ስመጣ ከአዲስ አበባ መጥቼ ደሴ እዚህ ስመጣ በጣም ሰላም ይሰማኛል። ከሌሎች አካባቢዎች በተሻለ አንጻራዊ ሰላም፣ ኮምቦቻ ደሴ እዚህ አካባቢ በጣም አስተማማኝ የሆነ ሰላም አለ። የኮሪደር ልማቱም እጅግ በጣም ደስ በሚል ሁኔታ እየተከናወነ ይገኛል። እዚህ ነፋሻማ በጣም ቆንጆ ቦታ ላይ የደሴና የወሎ ልጆች የደሴ የኮምቦልቻ ልጆች የወሎ ልጆች ብቻ ሳይሆን አጠቃላይ የሌሎችም ኢትዮጵያውያን ወደ ደሴ ኑ፣ ደሴ ቤታቸውን ስሩ። ሰላም አስተማማኝ ያለባት እጅግ በጣም ማህበረሰቡ ህዝቡ ተከባብሮ ተዋዶ የሚኖርባት እናት አለም ደሴ ላይ ቤታቸውን ስሉ እንላለን። በነገራችን ላይ እዚህ ላይ ምዝገባ ተመዝግበው ቤታቸውን የሚያሰሩ አባሎቻችን ትልቅ እፎይታ ነው የሚያገኙት። ምክንያቱም አንድ ሰው ለምሳሌ አረብ ሀገር ያለ ሰው በየወሩ 35 ሺህ ብር ከፍሎ ብረት የት ነው ሳይል፣ ሲሚንቶ የት ነው ሳይል፣ አሸዋ የት ነው ሳይል ብቻ ብሩን ብቻ እየጣለ ልክ ቁብ እንደሚጥል እየጣለ እኛ ቤቱን እንሰራለታለን ማለት ነው። ስለዚህ መናፈሻ ላይ አዲስ መዝገባ ጀምረን በጣም በርካታ ሰዎች እየተመዘገቡ ነው። ሳያመልጣችሁ፣ ሳይሞላባችሁ ግቡ። መቶ አምስት ካሬ ላይ የሚያርፍ ዘመናዊ ባለሶስት መኝታ ቤት መዝገባ ጀምረናል። የመመዝገቢያ ገንዘቡ 750 ብር ብቻ ነው። ይሄ ዋጋ እኛ ጋር እጅግ በጣም ቀናሽ ነው። አካባቢያችን ካሉ ከሌሎች የቦታ ሽያጮች ወይም ከሌሎች የማህበር እንቅስቃሴዎች አንጻር የኛ እጅግ በጣም ተመጣጣኝ የሆነ ኪስ የማይጎዳ የመመዝገቢያ ዋጋ ነው ያቀረብንላችሁ። 750 ሺ ብር ከፍላችሁ ተመዝገቡ። ከዛ በኋላ በየወሩ 35 ሺ ብር ወርሃይ መዋጮ አለው። ከዛ በኋላ በየስድስት ወሩ ደግሞ መቶ ሺ ብር መዋጮ አለው። እኛ በግልጽ ነው ሁሉ ነገር የምናስቀምጥላችሁ። እንደምትመለከቱት መናፈሻ ሳይት ላይ የደሴ ከተማ ከፍተኛ ፍርድ ቤት ዳውዶ ትምህርት ቤት ሌሎችም ሳይቶች ያሉበት ነው። ስለዚህ ሳያመልጣችሁ ተመዝገቡ፣ ተመዝገቡ። ስልክ ቁጥሮቻችን እዚህ ስክሪን ላይ ተቀምጠዋል። የቤት ባለቤት ሁኑ፣ ተመዝገቡ። እኛ ጋር ስሩን።